ብስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሳ እሙታን በአብይ ሀይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሀ ወሰላም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አምስት በዘች ቀን የካህኑ ኬልቄው ልጅ ታላቅ ነቢይ ኤርሚያስ አረፈ። ይህም እውነተኛ ነቢይ የአሞጽ ልጅ የይሁዳ ንጉሥ ኢዮስያስ በነገሰ በ13 ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን አስራ አንዱ የሴዴቅያ ዘመነ መንግስቱ እስከሚፈጸምም በአምስተኛው ወር ኢየሩሳሌም እስከተማረከችበት ጊዜም ያስተምር ነበር። ስለ ራሱም እንዲህ ሲል ራሱ ተናገረ። የእግዚአብሔር ቃል ወደ እኔ መጣ። እግዚአብሔርም እንዲህ አለኝ፣ በእናትም አፀን ሳልፈጥርህ ወደድኩ፣ ከእናትህም አፀን ሳትወጣ መረጥኩ፣ ለአሕዛብም መምህር አደረግኩ አለኝ። ይህም ነቢይ የእግዚአብሔርን አምልኮና ሕጉን በመተዋቸው እንዲህ ሲል የእስራኤልን ልጆች ገሰጻቸው። ተጠበቁ፣ ንስሐም ግቡ የእግዚአብሔር ቁጣው በላያችሁ እንዳይመጣ። ሁለተኛም እንዲህ ብሎ አስረዳቸው፣ ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ ያለዚያ የከላውዲዮን ንጉሥ ናቡከደነጾርን በላያችሁ እርሱ ያስነሳዋል ይማርካችኋልም። እንደ ቃሉም ሆነ። ሁለተኛም ሕዝቡ ተማርከው ሰባ ዘመን እንደሚኖሩ ትንቢት ተናገረ። ደግሞም የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል የአስቆሮቱ ይሁዳ እንደሚሸጠውና ሰላሳ ብር እንደሚወስድም ተናገረ። ስለ ብዙ ሥራዎችም ተናገረ። አይሁድ ግን ሊገድሉት ወደው ገርፈው አስረው በጉድጓድ ውስጥ ጣሉት። እግዚአብሔርም ማዳ ነው፣ እርሱ ግን ስለ እነርሱ ይለምንና ይማልድ ነበር። እግዚአብሔርም ስለ እርሳቸው ወደ እኔ አትማልድ እነርሱ ከክፋታቸው አይመለሱምና አለው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ ከእሳቸው ጋር አልማረከውም። ነገር ግን ከምርኮ የቀሩት ወደ ግብፅ አገር ወሰዱት። የግብፅን ሰዎች ሲያጠፏቸው የነበሩ በግብፅ ወንዞች የሚኖሩ አራዊትን በእርሱ ጸሎት እግዚአብሔር አጠፋቸው። ከዚያም ወደ ባቢሎን አገር ወሰዱት። በዚያም የእስራኤል ልጆች ከምርኮ እስኪመለሱ ትንቢት እየተናገረ ህዝቡን ሲያስተምር ኖረ። የትንቢቱ ወራትም በተፈጸመ ጊዜ አይሁድ በድንጋዮች ወገሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በነቢዩ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለኤርምያስ ነቢያት አብያን ወልደ ኬልቄዩ ካህን ዓረፍተ ብርት ተሰሜ ወዓምደ ሐጺን እስመ ተነበየ በእንተ ክርስቶስ መድን እስከ ወገርዎ እስራኤል በእብን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ስድስት በዚች ገን ከግብፅ ደቡብ ደፋር ከሚባል አገር የከበረ አባት ይስሐቅ ምስክር ሆኖ አረፈ። በዝችም ቀን የእስክንድሪያ ቄስ የከበረ አባት አባ መቃርስ አረፈ። በዝችም ዕለት የቅዱስ የስድሮስ አባት በእንደላውስ በምስክርነት አረፈ። በዚችም ዕለት ደግሞ ንጽህናን ቅድስናን ድንግልናን ገንዘብ ያደረገች ተሃራሚ ሶሎሜ አረፈች። በዚችም ዕለት ገድሉን በሰይፍ የፈጸመ የከበረ አባት አባ ደናሲዮስ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር። አሜን። ዘአቅረብኩ ማዕሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተ ረሰይከ እግዚኦ ጠሪቀመለት ምላቡ ላን ዘተርፈም